አሰላሙ አሌይኩም ረህመቱላሂ ወበረካቱ። ወዱት እንዴት ነው? ጩሁፍ እንዴት ባላችሁ? ዛሬ ከኔ ጋር አልሐምዱሊላ እዚህ ጋር ኬክ ልሰራ ማለት ነው። እንግዲህ እንትኑን አድርጊያለሁ። ይኸው ዱቄት፣ አንድ ብርጭቆ ዱቄት፣ እንቁላል፣ ሶስት እንቁላል፣ ቢክን ባውደር፣ ፈሊና፣ አዎ፣ ሀሊብ፣ ኒዱ፣ ዘይት፣ ሱካር፣ ትንሽዬ እረሻ፣ መልህ እኔ አደረኩት። እና ትንሽ ይደቃቅ በጣም የተፈጨ ትንሽ ሄል ብናርቅበታለሁ ለሽታው። እና የእንቁላሉ ማስያጫ ሌላ እሱን አርግ ያለው ቢክን ባወደ። ሌላ ያደረግኩት ነገር የለኝም። እንቁላል ያው ብያቸዋለሁ፣ ዱቄት ነው። በነጭ ነው የምንሰራው ዛሬ በእንትነት መስረት ፈልግ ነበረ። በካካው እንደፈለጋችሁ ቸኮሌት ከበር ግን ያኛውን ስላለ ጥቁሩን ኬክ ስለሚገዙ እነሱ አለ የቤት ይሄን ዛሬ በዱቄት ለራሴ ዛሬ ጁማዓ አይደለ? ዱዓ አድርግላቸዋለሁ በእያላችሁበት አለም ዳርቻ አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። በያለንበት አላህ ይጠብቃችሁ፣ ሀገራችንን ይቶን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ያ ረብ ለዓለሚን ወዶችዬ፣ ለሀገራችን ዱዓ አድርጉ። ወላሂ ለሀገራችን ዱዓ አድርጉ። አገራችን ሰላሟ ይመለስልን። ሰላም ለሀገራችን፣ ሰላም ለህዝባችን። አገራችንን፣ ብስሚላ አገራችንን ሰላም ያድርግልን። እውነት ሰላም ይሁን ለሁሉም ነገር ሰላም ነው የሚያስፈልገው እና ሰላም ያድርግልን እላለሁኝ ወዶችዬ። በዱዓ በጸሎት አንረሳሳ። ወላሂ ሁላችንም አንድ ነን እና አገራችንን ሰላም ያድርግልን። ሰላሙን ያምጣልን ያረብ ሰላም ነው ለሁሉም ነገር ሰላም ያስፈልጋል። ወገኖችን ሰላም ከሌለ መኖር በቃ ወገን ለወገኑ ታልተዛዘነ፣ ሙስሊም ክርስቲያን ተዋዶ ታልተቀመጠ፣ በይ በሀገሩ ላይ ተከባብሮ ታልተቀመጠ ታልኖርን ምንድን ነው ለእኛ በመኖራችን ምንድን ነው? ወደድንም ጠላንም እኮ እንሄዳለን አይደል? እንደ ሁሉም በሀገር ልጅ አዝኖ ፈጣሪ ሲወስድን ማለት ነው አዝኖ መሸኘት ይገባቸዋል እንጂ ዛሬ ሰውን ተኖርሁ ማሰቃየት በጣም ያስጠላል፣ ይከብዳል። አገራችንን ይቶን ሰላም ያደርግልን። በያላችሁበት ሙስሊም ክርስቲያን ወገኖች አላህ ይጠብቃችሁ፣ ያሰባችሁትን ሁሉ ያሳካላችሁ። እሱ የምትፈልጉትን የምታስቡትን ሁሉ አላህ ያሳካላችሁ። አላህ ይሙላላችሁ፣ አላህ ይሙላላችሁ። በቃ አላህ ያሳካላችሁ ወገኖቼ። ሰላማቸው ብዙ ትትርፍ ይበልልኝ እና አሁን ፍሩን ውስጥ ላስገባው እና ቡና አቀራርቤ ምናምን እንገናኛለን ማለት ነው። ዛሬ ጅምዓ ነው። ጅምዓ እኔ ለራሴ ወሰኛለሁ ዱዓ ላረግላቸው ማለት ነው። እናንተ ደግሞ አሚን በሉ። ታይም በአንድጅ ስለሆነ ቆይ ዛሬ በእጅ በዚህ ጥርጋርጌ ወደ ዝ ለጨምረው ማለት ነው እና ላይክ ሸር አድርጉ። ወደቺ ማሻላ ባረከላ፣ ማሻላ ባረከላ። መርጠቄ ቃ አሁን ትኩስ ነው ትኩስ ነው ማለት ነው። ያቀጥላል እና አሁን አወጣሁት ተፍሮን ውስጥ ማለት ነው። ማሻላ ባረከላ። ትንሽ ቀዝቀዝስ የራሱ ይለቀል ማለት ነው። ትንሽ ቀዝቀዝ አያምርም። ማሻላ ባረከላ። እንደዚህ ቆንጆ ኬክ ሰራሁኝ። የቡና ቁርስ ማለት ነው። የቡና ቁርስ አያቸው። ይሄ እንግዲህ በአንድ ብርጭቆ ዱቄት አያቸው። ማሻላ ምርጥ ኬክ ምርጥ ኬክ ማለት ነው። ማሻላ ቆራርጬ እናየዋለን። ላይክ ሼር ሰብስክራይብ አድርጉ። ውዶችዬ በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አገራችን ንጥም ሰላም ያደርግልን። እናንተም በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ሀገራችንን አገራችሁ በሰላም በደስታ የምትገቡ አላህ ያደርጋችሁ። አሚን በሉ ብሩንም፣ ወርቁንም፣ ልብሱንም ሁሉንም ይዛችሁ ያ ረብል ዓለሚን ሀላላችሁን ስብስብ አድርጋችሁ በሰላም በደስታ ለሀገራችሁ ለቤተሰቦቻችሁ ያብቃን። ውዶች ያላል አቀራረብና ንጠባውቅ እንገናኝ ማለት ነው። ቡና ላይ እንገናኝ አረግላቸው ውዶችዬ እንደዚህ ያማረ ፍርፍር እያለ ኬክ፣ ቆንጆ ኬክ ነው። በነገራችን ላይ ትኩስ ነው። ማሻላ ባረከላ። አላህ በያለንበት ሰላማችንን ብዝት ያድርግልን። ሀገራችንን ሰላም ያደርግልን። ያረብ ላለን አላህዬ፣ ያላችሁበት በእያላችሁበት ይጠብቃችሁ፣ ያሰባችሁት ትሳካ፣ ይፎ ነገር አይንካችሁ። ሁድ ወገኖች ማለት ነው እና ሀገራችንን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። እውነት አላ ሀገራችንን ሰላም ያድርግልን። ሰላሙን አንድነትን ያምጣልን ያረብ አለሚን ያሰባችሁት ሁሉ ይሳካ። ተክፉ ነገር የሰውራችሁ። በሰላም ወታችሁ በሰላም ተመለሱ። ያረብ አለሚን በአሁኑ በዚህ ሰዓትን የቪዲዮን አሚን የምትሉት ሁሉ ያሰባችሁትን ሁሉ ያሳካላችሁ። ተክፉ ነገር የሰውራችሁ። ሀጃችሁን ሁሉ ያውጣላችሁ ከምታስቡት ከምታቅዱት ሁሉ ያሳካላችሁ፣ ረጅም እርሜ ከጤና ጋር ይስጣችሁ። ያረብል ዓለሚን ዛሬ የውመል ጅምዓ ነውና አላህ ያሰባችሁትን ሁሉ ያሳካላችሁ፣ ተመጥፎ ነገር ሁሉ ይሰውራችሁ። እህት ወንድሞች፣ አገራችንን ይቶን ሰላም ያድርግልን። አንድነትን ሰላምን ፍቅርን መተሳሰብን ይስጠን። ያረብል ዓለሚን። የምታስቡትን ሁሉ አሳክቶላችሁ ለሀገራችሁ ለቤተሰቦቻችሁ በሰላም በደስታ ያብቃችሁ፣ ለሀገራችሁ ይመላችሁ ወገኖች። ሀገራችንን ሰላም ያድርግልን፣ አንድነትን ሰላምን ፍቅርን መተሳሰብን ይስጠን። የምታስቡትን ሁሉ አላህ ያሳካላችሁ፣ የምታቅዱትን ሁሉ አላህ ያሳካላችሁ። ከመጥፎ ነገር ሁሉ ይሰውራችሁ፣ ረጅም እርሜ ከጤና ጋር ይስጣችሁ ያረብ ልዓለሚን። ወጥቶ መቅረት አላህ ይጠብቃችሁ። ያሰባችሁ ይሳካ፣ ተክፉ ነገር ይሰውራችሁ። ሙስሊም ክርስቲያን ወገኖች አንድነትን ሰላምን ፍቅርን መተሳሰብን ይስጠን። ያልወለደ ይውለድ፣ ያላገባ ያግባ፣ ያገባም ልጆቹን መልካም መልካም ሀፊዝ ሀፊዝ የሆኑ ልጆች ጤናማ ልጆች አላህ ይስጣችሁ፣ ያሳድግላችሁ። ማግኘትን መደሰትን በቤታችሁ ይግባ። ከክፉ ነገር ሁሉ ይሰውራችሁ። ስራ አላጣ ሁሉ መልካም ስራ አላህ ይስጣው። ረድኤት በረካ ያለውን ስራ አላህ ይስጣችሁ። በየዓለሙ ላይ ያላችሁ ወገኖቼ ከክፉ ነገር ሁሉ ይጠብቃችሁ፣ ደጋጉን ነገር ይወፍቃችሁ። ቤተሰቦቻችንን አላህ ይጠብቅልን፣ ልጆቻችንን አላህ ያሳድግልን። ከመጥፎ ነገር ሁሉ አላህ ይጠብቀን፣ ረጅም እድሜ ከጤና ጋር ይስጠን። በሰላም በደስታ ለሀገራችን አብቅቶን ለቤተሰቦቻችን የምንሄድ አላህ ያድርገን። ከመጥፎ ነገር ሁሉ እሱ ይሰውረን። አላህ አሳግቶልን እቅዳችን ሞልቶ ለሀገራችን ያብቃን። ከመጥፎ ነገር ይሰውረን። ርዝቃችንን ሰፊ፣ ኢማናችንን ሙሉ አላህ ያድርግልን። ሁላችንም በየሃይማኖታችን አላህ ያጽናን ማለት ነው። ቤተሰቦቼ ሀገራችንን ሰላም ያድርግልን። በረካ ሆኖ ቅመሞችዬ ላይክሸር የሚያደርግ ለተቸግረው ሁሉ አላህ ይፈርጀው። ላጣ ሁሉ አላህ ይስጠው አፍያ። ጤናውን ላጣ ሙሉ አፍያ ያርጋችሁ። ወንጀላችንን ትንሹንም ትልቁንም አላህ ይቅር ይበለን፣ አላህ ይቅር ይበለን። አዱኒያ ኬራችንን አላህ ያሳምርልን፣ ከመጥፎ ነገር ሁሉ ይሰውረን፣ ርዝቃችንንም ሰፊ ያድርግልን። የሰው ሀቅ አያስነካን፣ አያስወስድ፣ አያስነካን ራሳችንን ደግሞ አላህዬ በረካውን ረድኤቱን ይስጠን። ሁላችንም አላህ ይወፍቀን። አላህ ይወፍቃችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ። እህት ወንድሞችን ሰላሙን ለእናንተ አላህ ይወፍቃችሁ። በያለንበት ዓለም ዳርቻ እንደው በሰላም በደስታ ለሀገራችን ለቤተሰቦቻችን ያውቃል፣ እንዳልኳችሁ ለመስራት ነው የመጣ ነው አይደለም አላህዬ ያሰባችሁትን ሁሉ አሳክቶላችሁ ብሩንም ወርቁንም ልብሱንም በቃ ሁሉን የምታፈልጉትን ሁሉ አላህ አሳክቶላችሁ ለሀገራቸው ያብቃችሁ። ቤተሰቦች ውድ ሀገሬ ልጆች የአረብ ክፉ አይንካችሁ። ሙስሊም ክርስቲያን እህት ወንድሞቼ ኢትዮጵያውያን፣ ኤርትራውያን አላህ ይጠብቃችሁ። የሰው ልጅ በሙሉ እንደ የሰው ልጅ ፍጡር በሙሉ ከፈተና ሁሉ ነጃ ይበለው። ማገኘትን መብላት መጠጣት ጤናን ደሞ ሲሞቱ በሰላም ያኔ ሞት አይቀርም እኮ አይደለም። ይችን አመት ይችን አዱኒያ ስንኖር ሞት አትቀርም። ወላሂ ሞት ለማንም አትቀርም፣ ለማንም አትቀርም። ጊዜያችን ሰዓቱ ደቂቃው ሲደርስ ሁሉም ይሄዳል። ሁሉም የማይቀረው አኬራችን እንሄዳለን እና ካቲማችን አላህ ያሳመረልን። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን ቤተሰቦቼ፣ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ አይከፈልበትም ውዶችዬ፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛ። አሚን በሉ። የኔን ዱአ አትናቁ፣ የኔን ዱአ አትናቁ። አሚን በሉ። ወላሂ እደው አደርግላቸዋለሁ ሁልጊዜ ነው። ላይ ብስገባ ዱዓ አደርጋለሁ። በ ሁል ጊዜ የማደርግላቸው ወላሂ ስሰግድ አደርጋለሁ ዱዓ ጸሎት አደርግላቸዋለሁ። ለአገሬ ለሁሉም ለሁሉም ብሔር ብሔረሰቦች ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ከዘረኝነት ያላቀን ወላሂ ያላቀን። ሁሉም እኮ በየክልሉ ነው የሚሄደው። በሰው ሀገር ብንኖር ሁላችንም እየክልላችን ነው የምንሄደው አደለም? ስለዚህ አላህዬ አገራችንን ሰላም አድርጎ እኛንም በሰላም በደስታ የምንሄድ ያድርገን እንጂ ማንም ማንም ሰው ሀገር ላይ የሚቀር የለው። ማንም ማንም ደግሞ አገራችን ነው፣ ላኪን ሁሉም ሰው በየክልሉ ነው የሚሄደው። እመኑ ማለት ነው፣ እመኑ ወላሂ። ማንም ሰው እንትን በቃ ታቤቱ ተቤተሰቡ ርቆ የትም አይሄድም እና አገራችንን ሰላም ያድርግልን፣ አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን። እቀጥላለሁኝ። ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ውድድ አደረጋችኋለሁ። ከኔ በላይ ደግሞ ራህማን እሱ ይውደዳችሁ፣ ይጠብቃችሁ፣ ያሰባችሁትን ሁሉ ያሳካላችሁ። አሁንም እሱ ይሆናችሁ። ፈጣሪ የጠበቀው ሰው ምንም አይሆንም። ፈጣሪ የሰተረው ሰው ምንም አይሆንም። ፈጣሪ ወኪል ጠበቃ የሆነው ሰው ምንም አይሆንም። ፈጣሪ ወኪል ጠበቃ ከለላ ይሆነን ያሰብነውን ሁሉ ያሳካልን፣ ከመጥፎ ነገር ሁሉ ይጠብቀን፣ ርዝቃችንን ሰፊ ያደርግልን። ለእኔው አላህ ይሆነኝ። በነገራችን ላይ አያቴ አላህ ለጀነት ልፍርዶ ሲወፍቀው፣ አያቴ ማለት እናቴ አባት ፋጡማ፣ አላህ ይሆንሽ፣ አላህ ይሆንሽ። የውድ ውሃ አዘጋጅልኝ፣ መስገጃ ዛርግልኝ፣ ምና ምን ሲለኝ፣ የውድ ውሃ በቃ አዘጋጅልኝ ስሰጠው፣ አላህ ይሆንሽ በረካሁኝ አላ ይሆነሽ ይለይ ነበር እና ይችን አላ የሆነው ሰው ጠባአን ምንም አይሆንም እኮ። ፈጣሪ የሆነው ሰው ፈጣሪ የጠበቀው ሰው ፈጣሪ የገደፈው ሰው ፈጣሪ ተወናችን ከሆነ ፈጣሪ ከወደደን ሰው እንደወደን ሰው እንዲያዝንልን ያደርጋል እኮ። ፈጣሪ ብቻ ይውደደን። ፈጣሪ የሚያስቀይም ነገር አንስራ። ፈጣሪያችንን አላህን የሚያስቆጣ እሱ የከለከለውን ተከልክለን እርዝቃችን በሱ እጅ ሩሃችን በሱ እጅ ናትና፣ እሱ የፈቀደልንን ሀላላችንን አላህ ይወፍቀን። መጥፎን ነገር ሰይጣን የሚያወሳውስን ነገር በሩቅ ያርግልን። አጣላፊን ቢያያዝልን፣ ነፍስያችንን በቀላል ነገር የምትሸነፍ አያደርግብን። አኬራን የምናስታውስ አላህ ያድርገን። አኬራን ብናስታውስ እኮ ይችን አዱኒያ እንደዚህ ባልሆን ነበር። ልባችን መድረጉ ለሰው ምንም ጣጣ አለመኖራችን የራሳችን ኑሮ ብቻ ነው እንጂ ለሰው ምንም ቦታ አለመስጠታችን ነው እንደዚህ እርስ በራሳችን የምንፋጀው። አዱኒያን ያስታወሰ ሰው አኬራን ያስታወሰ ሰው ነገ እኮ እንግዳ ነኝ፣ ነገ እኮ መንገደኛ ነኝ፣ ምን አባላኝ ልትቸው ለሚሄደው ይላል። የሰው ልጅ ግን ሰይጣን ማድሪ ምን እንዳደረገን አላቅም። ወላሂ ዛሬ ጊዜ በሀገራችን ላይ የምናየው አስቀያሚ ነገር ሰውን በሰው ላይ እንደዚህ እያደረጉ ጭካኔ ጭካኔ ጭካኔ። ለምን በቃ ለምን እንደዚህ እንሆናለን ወገኖቼ? ማለት ነው። ኧረ ተው አይበጅም፣ ወላሂ አይበጅም። ሰው አድርጎ ወልቆናልና ሰው አላህ ያድርገን። ሰው እንሁን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ፣ አላህ ይጠብቃችሁ፣ አላህ ይጠብቀኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዱዓ አረግላችኋለሁ። እንደ ምንም ነገር አይንካችሁ። ሙስሊም ክርስቲያን ወገኖቼ፣ ርዝቃችሁን ሰፊ አድርግላችሁ፣ ያሰባችሁትን ሁሉ ያሳካላችሁ ረጅም እርሜ ከጤና ጋር ይስጣችሁ። ቤተሰቦቻችሁን ልጆቻችሁን በሰላም በደስታ አገኟቸው። ከዱንያ ፈተና ሁሉ እሱ ነጃ ይበላቸው። ሙሉ አፍያ እርዝቅ፣ ረጅም እርሜ ያኑራችሁ። በሰላም በደስታ ኑሩ፣ እንዋደድ። የሰው ሀቅ አያስነካቸው። የራሳችሁንም አያስበላባቸው፣ አያስወሰድባቸው። ረድኤቱን በረካውን ይስጣችሁ። ረጅም እርሜ ከጤና ጋር ያኖራችሁ። ሙሉ አፍያ ይስጣችሁ። ሙሉ አፍያ ይስጣችሁ። ተግር እስከ ራሳችሁ ጤናማ ሆኑ። አላህ ሀፊያ ይስጣችሁ። አላህ ሀፊያ ይስጣችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሙስሊም እህቶቼ ደግሞ ዛሬ የውመል ጅምዓ ነው። ሰለዋት አውረዱ። እህት ወንድሞቼ ሰለዋት አውረዱ። ዱዓ አድርጉ። ባደል አሱር ምትሰግደው ዱዓ ሰግዳችሁ ረክዓተኒ አላህ ለምኑት፣ ሐጃያችሁን አላህ ይፈርጃችኋል፣ ያሰባችሁትን ሁሉ ያሟላላችኋል፣ ተክፉ ነገር ይጠብቃችኋል። የውም ልጅምዓ ደስ የምትል ቀናችን፣ እኔ ደስ ይለኛል። ወላ የውመልጅምዓ አሁን እዚ ቤት ምግብ አልሰራ ምስ አልሰራም። አሁን እኔ ይሄን ኬክ የሰራሁት ራሴ በፈቃዴ ነው፣ ዝም ብዬ ማለት ነው። የውመልጅምዓ ልጁንም ሴትዮዋንም ሰደቃ ነው አምጡ ነው መላችሁ። ተውጭ በቃ የውመልጅምዓ ተጣጥቤ ምንብልዬ ራሴን በቃ ቶቤ ለብሼ በቃ ቁጭ ብዬ ዚክር ማድረግ ቁርአን መቅራት ነው የምፈልገው። ና የውሙል ጁምዓ እንደዛ በቃ ጁምዓ አኒንጃ ወላ ደስ የምል። አላህ ካቲማይንም የውሙል ጁምዓ ያርግልኝ ያ ረብ ልዓለሚን። መጨረሻችን አዱንያ ተሰናበታት የውሙል ጁምዓን አላህ ይወፍቀኝ። ሁላችንም አላህ ይወፍቃችሁ። እህቶችን በኛ በሙስሊሞች ትልቅ ናት የውሙል ጁምዓ። አላህ ሱብሓነ ወተዓላ ይወፍቃችሁ። ሃቲማችን አላህ ያሳምርልን፣ መጨረሻችን ያሳምርልን፣ አካሃዲያችንን ያሳምርልን። ረጅም እርሜ ከጤና ጋር ይስጠን። የልባችን የነየነችንን አሳክቶልን እንደው በሰው ሀገር እንዴት ተበተን አንቅር ጓዛችንን የሰበሰብነውን ሁሉም ነገር ይዘን ሀገራችን ላይ ገብተን ሰደቃ እየሰደቅን ከይር ስራ እየሰራን እንደው ኑረን እንሰናበት ይቺን አዱኒያ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ላይክ ሸር ላደረገ ሁሉ ረጅም ምርሚ ከጤና ጋር አላህ ይወፈቃችሁ፣ ያሰባችሁትን ሁሉ ይሙላላችሁ። ወገኖችን ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ወአማኒላ። ላይክ ሸር ላትንሱ፣ ጠይብ ላትንሱ፣ ላትንሱማ ሰላም